ሌላኛውን የጠለፍኩት ስልክ ነው 64 ቤቱ የምንጠልፈውን ስልክ ደግሞ እዚህ ጋ እናስገባለን ማለት ነው አሁን ሳፋሪ ኮም ነው ሰከንድ ባልሞላ ጊዜ ውስጥ ጣለፍ ነው ማለት ነው እንደምትመለከቱት ደና ነው ሰከንድ ባልሞላ ጊዜ ውስጥ ተጣልፈዋል ሰላም እንዲህ ናችሁ ወድና የተከበራችሁ ወድ የቃና ተች ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ በዚህ ቪዲዮ የምንመለከተው ዛሬ የብዙ ሰዎች ጥያቄ ምን ነበር የሆነ ጊዜ ኢሞ አጠላለፍ ብዬ በሰራሁት ቪዲዮ ላይ ብዙዎቻችሁ የዋትሳፕ አጠላለፍ አሳየን ብላችሁ ነበረ ስለዚህ በዛሬ ቪዲዮ የምንመለከተው መለከተው የዋትሳፕ አካውንት አጠላለፍ እንመለከታለን ማለት ነው ግን ይህን ሳሳያችሁ እባካችሁ ምላችሁ ለመጥፎ ነገር አትጠቀሙት ብዙ ሰዎች አላችሁ ለመጥፎ ነገር የምትጠቀሙት ግን እኔ ለመጥፎ ነገር ትጠቀሙታላችሁ ብዬ አላስብም እናንተንም ለማጣላት ብዬ አራላም ይህን ቪዲዮ ምሰራው ግን ብዙዎቻችሁ በቴሌግራም የጠየቃችሁኝ ስለሆነ ነው ወይንም ጠልፈክ ወይንም ብር ፈልክ ምናምን እንስራላችሁኝ ነው እኔ ከናንተ ምንም የምፈልገው ነገር የለም ግን ዛሬ በዚህ ቪዲዮ ቀጥታ የሰውን አካውንት የዋትሳፕ እየጠለፍን። እንመለከታለን ማለት ነው ይህንንም የጠለፍኩ ማሳያችሁ የኔ የራሴን የፍቅረኛ ስልክ እየጠለፍኳት አሳያችኋለሁኝ ማለት ነው እኔ ላይ ትማግጣለች ወይስ አትማግጥም የሚለውን ዛሬ በዚህ ቪዲዮ በዝርዝር የምንመለከት ይሆናል ማለት ነው ኦኬ አሁን ወደ ጉዳያችን እንዳለን ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ሼር ላይክ ማድረጋችሁን አሁን ወደ ጉዳያችን ኦኬ እዚ ጋ አሁን የሷን ስልክ ቁጥር እንሞላለን ማለት ነው እዚ ጋ አሁን ዘጠኝ ብዬ ጉድሽ ፈላል ዛሬ እስኪ እና ቆይ ጉድሽ እናፈላለሁ ዘጠኝ ከዛ ስልሳ አራት ዜሮ ሁለት ሰጠና አንድ ሰማኒያ አንድ ግን ብዙዎቻቸው የደወላችሁ እንትን ግን የጠለፍኳት ነው አሁን እስኪ ያለን ጉዳን ማለት ነው ከዛ ክስ እንለዋለን ጉድ ወጣ ነው ጉድ ወጣ ነው ጋይስ ጉድ ሊወጣ ነው እንግዲህ አሁን ቬሪፋይ ያለን ነው እንዴት እንደጠለፍኩት ደግሞ ውስጥ ከገባን በኋላ ነው ማሳያችሁ ማለት ነው ምን እንደምታደርጉ ውስጥ ከገባን በኋላ አሳያችዋለሁ ኦኬ አሁን እንደምትመለከቱት ኮንታንት ኤንደ ሚዲያ ይላል ይሄ ግን በሌላ ሰው ስልክ ነው ያለው የሚገርማችሁ ነገር ማለት ነው በእኔ ስልክ አላለም ምናልባት አይቱ ካላችሁ ይው እዚህ ጋር ምንም ሚሴጅ የደረሰኝ ነገር የለም አይታችሁ አላለ ምንም ነገር እዚህ ጋር ይው ሚሴጅ ምንም አንድች ሚሴጅ የለችም እዚህ ጋር ማለት ነው ይው ተመልከቱ ግን አሁን እንዴት አርጌ እንደጠለብኩት አሁን አሳያችኋለሁ ማለት ነው እዚህ ጋር አሁን ይው ተመልከቱ ምንም እዚህ ጋር የለም ሚሴጅ ደርሰዋለ አልደረሰኝም ከአጠገቤ ምንም ስልክ የለም ማለት ነው ስለዚህ ኮንቲኒለዋለው ከዛ እዚህ ጋር ኦን እንዴት መሰላችሁ የምጠልፉት አሁን እዚህ ጋር ስም ብለን አንድ ሰው ያው ለማዘንቀጣ ከሰ ስለሆነ ፎቶ ላዝገባ ማለት ነው ጉዳ ምን እንደሚሆን እስኪ አሁን እንመለከታለን ማለት ነው ስለዚህ አስገብቻለሁ አሁን ፕሮፋይላን የቀየርኩባት ነው ይሳል ስለዚህ እሱ ማን እንቀይራለን ማለት ነው ስም መከራ ነበር ስለዚህ እንቀይራለን ነው ዲቫይስ ቀይረና ዲቫይስስን ስንቀይር ደሞ በሷ አካውንት እዛ የእሷ ኤ አስር ነው ስልኳ ስለዚህ የኔ ደሞ ኤ 14 ነው አሁን እየጠለፍኩበት ያለሁ ማለት ነው ስለዚህ አሁን ስሙን ምንም እዚህ ጋር እሷን ዝም አላመጣልኝ ምክንያቱም ጠለፋ ነው ኤ እንዴት እንዴት እንደምጠልፉ ደግሞ አሁን ገብተን ነው የምንመለከተው ማለት ነው ስለዚህ እዚህ ጋር መጣን አሁን እዚህ ጋር የኔ ስም እንድታውቀኝ ለማዘንገጥ አረለም እዚህ ጋር አሁን ምን ልበለው አው ዝምጌ ያው ፋሪስ ልበለው ፋሪስ ከዛ ኔክስት እንለዋለን ከዛ ወሰር ቢዝነስ እዚህ ጋር ሆቴል እንበለው ከዛ ኔክስት ከዛ ይው ተመልክቱ ጠለፋ እንደሆነ በዚህ ማወቅ ይችላላችሁ እዚህ ጋር ኦፕን እንበለው ይው ከዛ ምን ለናል እዚህ ጋር መንዴ ሰንዴ ይለናል አንዱን ኦን አድርጉባት ማለት ነው እናንተ የምጠልፉ ከሆነ እንደዚህ ነው ተመልክቱ ስቴፕ ባይ አሁን ያያችሁ ነው አይደለ ከዛ እዚህ ጋር አድድ የጠለፋችሁበትን ሀወር እዚ ጋር ግን ዋትስአፕ እንዳያውቁባችሁ እኔ የለውበትም በኋላ ላይ ከዛ እዚህ ጋር ኦኬ እንለዋለን ኔክስት እሺ ግን ይሄንን ቪዲዮ ምቀርጥላችሁ አደጋ ላይ ሆኜ ነው ጋይስ እዚህ ጋር አሁን ፎቶ እናስገባለን እተው ፎቶ እናስገባ ስኪፕ እንበለው ከዛ እዚህ ጋር አሁን ሪጂናል አትምረጡ ስኪፕ በሉት ይሄንንም ስኪፕ አለው ዲስክሪፕሽንም ስኪፕ በሉት ያው አሁን ጋይስ ጠልፈን ጨረስን ማለት ነው ከዛ እዚህ ጋር እስኪፕ ትሉታላችሁ ዋትሳፕ አካውንት በሚገርም ሁኔታ ጠልፈናል ማለት ነው እንግዲህ እንደምትመለከቱት እሷ ዋትሳፕ ላይ ትጻጻፋለች ወይ አትጻጸፍም የሚለውን ነገር ተጠቃሚናት አላለች የሚለውን ነገር እስኪ ለእኔ አልጠቀምም ነው የምትለኝ ግን እስኪ አሁን ጉዳን እናያለን ማለት ነው ነው እንግዲህ ያው ወደም ተመለከቱት ነው። እስኪ ቻት እንግባ። እስኪ ቺኮች ብቻ ነው ያሉት፣ ቺኮች ብቻ ነው ያሉት ጋይስ፣ ቺኮች ብቻ ነው ይሄው። ወንድ የለም። እስኪ ጉዳን፣ ሌላም ነገር ካለ ምናልባት ይለም። እስኪ ያንዳድ እንመልከት። እዚህ ጋር አብዲ አለ። ቆይ አብዲ አለ። እዚህ ጋር አልተጻጻፈችም፣ ግን ለኔ አላመጣልኝም። ቆይ እዚህ ይቅርታ፣ ቤተሰቦቼ እና እዚህ ጋር መጣን እሙቲ ጋር እንግባስኪ የለም እዚህ ጋር አተጻጻፋቸው ኤጀንት እንግባ ኤጀንት እሺ ይሄ እዚህ ጋር እንግባ አይ አተጻጻፋቸው ምንም እንግዲህ አልዋሽችኝም ማለት ነው ጋይስ አይታችሁ አላ ምንም አልዋሽችኝም ግን እናንተ የምትዋሻችሁ ሴት ካለች አንቺ ሆሽ የሚዋሽሽ ወንድ ካለ በዚህ መልኩ ማረጋገጥ ትችላለች ማለት ነው ይሄ ሙሉ አሁን እዚህ ጋር ነው በቃ ምንም ነገር ማለት ነው እዚህ ጋር ምንም ነገር እዚህ ጋር እንት ያለችው ነገር ወለታው ነው ማለት ነው ጋይስ እንግዲህ በዚህ መልኩ አሁን ጨርሰናል። ምናልባት እናንተ እናንተ ለከፈለጋችሁ እንዳው ነው የምትጠልፉት ምንም ነገር አልተጠቀምኩም አሁን ንገራችሁ ስቴፕ ስቴፕ እሷ ቀጥታ ኦንላይን መሆን አለባት ማለት ነው ገባችኋ ኦንላይን መሆን አለባት ቀጥታ ከእናንተ ጋር ወይንም በሆነ ስልክ ላይ የተጻጻፈች ሊሆን ይችላል በዛ አርጋችሁ ቀስ ያደረጋችሁ ላብ ትችላላችሁ ማለት ነው ምንም አይነት ነገር አይጠይቃችሁም ምናልባት ኮድ ምናምን ትሉኝ ከሆነ ኮድ አይጠይቃችሁ ወፍ ቀጥታ ነው ይዛችሁ የሚገባ ማለትም ይሄ ሎኬሽን እንትን ስለሆነ ማለት ነው አሁን እኔ ምንም ነገር የሁና እዚህ ጋር አሳይቻችሁ አለሁ ከጥንት ምንም ነገር የለም እዚህ ጋር ማለት ነው አይታችሁ አለ አይደለም ሲጂ ባ ነገር ኦፍ ስለዚህ እሷም ጋር ሊደም አሰርጌ ነው ጠለፍኩት ማለት ነው ብዙዎቻችሁ ውስጥ ላይ ስለምጠይቁኝ ነው እና በዚህ መልኩ አርጋችሁ ማላብ ትችላላችሁ ማለት ነው እንግዲህ ምንም ነገር እዚህ ጋር ማስፈልጋችሁ ነገር የለም ነው ሙሉ ሲሆን እየረበታለሁ እንግዲህ መልስላታለሁ ነግራታለሁ እኔ ነው ማለት ነው እና በዚህ መልኩ መጅለስ ትችላላችሁ ማለት ነው ያው አሁን እዚህ ጋር ምንም ነገር የለም እዚህ ጋር ምንም ነገር የለም ምስኪን ምስኪን ግን አሁን ነገር አሁን ደግሞ ማሳየችሁ ምንድነው እዚህ ጋር ዋትሳፓችሁ የተጠለፈ ከሆነ እዚህ ጋር ትመጡና አካውንት የሚለውን አንድ ጊዜ ክሊክ ታደርጉታላችሁ። ከዛ አካውንት ምትለውን ክሊክ አደርጋችሁ በኋላ እዚ ጋር ድሌት አካውንት የሚል አለ። ድሌት አካውንት የሚለውን ክሊክ አርጋችሁ አሁን ዲሊት አካውንት ክሊክ ባደረገው፣ ከዛ እዚ ጋር ስልክ ቁጥሬ ምናምን አስገባለሁ አካውንቴ ድሌት ማድረግ ይችላለሁኝ ማለት ነው። በሚገባ በዚህ መልኩ አካውንታችሁን ድሌት ማድረግ ትችላላችሁ ማለት ነው፣ እንደተጠለፈ ካወቃችሁ ማለት ነው። ሳይነው ታላችሁ ሎጋው ታላችሁ ከሱ አይወጣም? ወፍ ስልክ ትርከር ቀያላችሁ ስለዚህ በዚህ መልኩ ማስወጣት ትችላላችሁ ያንን ሰው እንደጠለፋችሁ ካወቃችሁ ማለት ነው እንግዲህ አሁን እዚህ ጋር ደግሞ የምንመለከተው ምንድን ምንድነው አንዳንድ ነገር እዚህ ጋር ሰው ሌስ ሲን እዚህ ጋር አሁን ኤቭሪዋን ኮሆነ ኖቦዲ ላይ ምናምን እያደረጋችሁ መጠቀም ወይ ማይ ኮንታክት ላይ እያደረጋችሁ መጠቀም አለባችሁ ስካን እንደዚህ መጠቀም ትችላላችሁ ማለት ነው እንግዲህ ይህን መስላል ምንም አዲስ ነገር የለውም በዚህ መልኩ መጥላፍ ትችላላችሁ እንግዲህ ኮድ እንዳልደረሰኝ ሳይቻችኋለሁ ስለዚህ በዚህ መልኩ አርጋችሁ መጥላፍ ትችላላችሁ ማለት ምንም አይነት ካጠገብ ምንም አይነት ሰርች የለም ምንም ነገር የለም ስለዚህ በዚህ መልኩ ማላፍ ትችላላችሁ ባይ ባይ ላይክ ሼር ባይ ምናልባት እንደዚህ አይነት ቪዲዮ የሚፈልጉ ሰዎች ካሉ ሼር አድርጉላቸው ይጠቀሙ ለመጥፎ ነገር ትጠቀሙት ማለት ነው ባይ ባይ